እንዲህን አትሊስት ሀብት ለመጠቀም እንኳ መንገድ ቀደም ብሎ መስራት እንዴት አልታያቸውም ብዬ ጠይቅ ነበረ። ያኔ እንኳ ያልኩት ለመዝረፍ ነበረ፣ ግን መዝረፍ የሚለው ቃል ትንሽ ከወድ ስለሚል ነው። እኔ ሶስት ነገሮች ነው ማንሳት የምፈልገው። መጀመሪያ እንኳን ወደዚህ መጣን፣ እኔ ባሌ የመጨረሻ የመጣኋት አስራ ሶስት ዓመት በፊት ነው። ባሌ ጂኦግራፊ ነው ለኛ መልክዓ ምድር ነው እንጂ ሌላ ነገር የለውም። ሰው ደርሼ መጥቻለሁ። ቢያንስ ያኔ መንገድ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 እድሉ እንኳን ገጠመኝ ይላለሁ ሶፍ ኡመር እንዳልኩህ ዋሻ ይቺ ፎቶ ላይ የምናያት ነገር ብቻ ነች እንጂ ውስጥ ገብተህ ይህን ያክል ረዥም ርቀት ያለው ሰብተራንያን ዓለም እንደሆነ እንግዲህ የባሌ አካባቢ መልክዓ ምድር ተራሮች አሉት ቅድም እነ ጁነዲን ሳያነሷቸው የነበሩ እኔም ትልቁ ፒክ ላይ ፎቶ ለመነሳት ጭምር የቻልኩበት ነው በታሪክ ምንሰማኝ የነበረ በወሬም ምንሰማኝ የነበረ ከመልክዓ ምድርነት ባለፈ ሰውን አታስታውስም ታሪኩን አታስታውስም። ስለዚህ ተጨማሪ ታሪኮችን ማየት የምንችልበት እድል ስለተፈጠረ በጣም ጥሩ አጋጣሚ ነው የሚል እምነት አለኝ። ሶፍ ዑመር መልክዓ ምድር ብቻ ግን አይደለም። ባሌ ያሉት ተራሮች መልክዓ ምድር ብቻ አይደለም። ውብ የመሆናቸውን ያክል ብዙ እንስሳት መያዛቸውን ያክል ታሪክም ናቸው። ይህ አካባቢ ለምሳሌ የኢትዮጵያ ኢንተግራል የመልክዓ ምድር አካል ነው። ሶፍ ዑመር ይኮራበታል። ሰሜን ማነው የባሌ ማውንቴንስ ይኮራባቸዋል። ግን ደግሞ እዚህ አካባቢ ከአንድ ሺህ ዓመት በፊት ጀምሮ ከሙሉ ዓለም የተሰባሰቡ የእስልምና ምሁራን ትምህርት ይቀስሙበት የነበር አካባቢ መሆኑን ማንም ሰው አስተውሰው አያውቅም። የታሪካችን አካል አድርገንም ተንትነነው አናውቅም። ሰው በጂኦግራፊ የምንኮራውን ያክል ታሪኩም አካላችን ነው ብለን አስበን የምንችልበት አጋጣሚ በታጋጣሚ ነበር ወይ? ቅድም እንደተነሳው ለጂኦግራፊ ያለን ፍቅር ኢትዮጵያም ሆነ ሂማሊያስ ሆነ ብዙ ላይቀየር ይችላል። እዛ ውስጥ ያለው ታሪክ ግን የእኛም ታሪክ አካል ነው ብለን ባሰብን ቁጥር ነው የበለጠ አታችመንታችን የሚጠነክረውና ከመልክዓ ምድር ወጥተን ታሪኩንም ጭምር ለማየት አጋጣሚ ስለፈጠረ ከሶፍ ኡመር ጀመርን እንጂ ያየናቸው አካባቢዎች ውስጣቸው ብዙ ታሪክ ያዘሉ ናቸው። ይህንንም ለማየት እድሉ ስለገጠመን አይ ቲንክ ጥሩ አጋጣሚ ነው የሚል እምነት አለኝ። ከሌሎች ጋር መገናኘት እኔም ያስደስተኛል። ቅድም አባዱላ ሲያነሳ ተመላልሻለሁ ይላል ጁነዲንም ተመላልሰ ሁሉም እዚህ ኖሮ ነበረ። ለምንድን ነው መሰረተ ልማት ማስፋፋት ያልቻል ነው የሚለው ጥያቄ ተመልሰህ ስታየው፣ ምናልባት የእንቁላልና የጫጩት የዶሮ ፕሮብሌም ጉዳይ ነው። ሰላምን ልማት ነው የሚያመጣው ወይስ ልማት ነው ሰላምን የሚያመጣው? እርግጠኛ የሆነ መልስ መስጠት አትችልም። ቢያንስ ግን አንዱ አንዱ ይደግፋል። አባዱላ እዚህ በምትመጣበት ሰዓት አብዛኛው የማረጋጋት ስራ መስራት ላይ ትኩረት አድርገህ ሊሆን ይችላል። ጁኖ ድን በሚመጣበት ሰዓት ስላይትሊ የተለየ ስራ ሰርቶ ሊሆን ይችላል። እንደዛው የሆነ ይህንበት ሂደት ነው። ግን በተግባር እዚህ አካባቢ ያለውን ፖቴንሻል መጠቀም ያስቻለን ድል ለምን አላየንም ብለን ስናስብ ታሪክ አለው፣ ጂኦግራፊ አለው፣ ብዙ ሀብት አለው። ቢያንስ ቢያንስ ወንዞች አሉት ከዲቫስቴሽን ውጭ ለልማት ውሎ የማያውቁ ወንዞች አሉ ራሱ ሶፍ ኡመር ዋሻን እንኳ ያየን እንደሆነ ወንዝ በሚሞላበት ሰዓት ዋሻ ውስጥ ሲገለጽ እንደሰማሁት፣ ጠቅላይ ሚኒስትሩም ሲገልጽ እንደሰማሁት እዚህ አጋጣሚ ወንዝ በሚሞላበት ሰዓት የፈለግከውን ብሳራ ጠራርጎት ነው የሚሄድ። ሰው እንደዚህ አይነቱ ኢንፍራስትራክቸሮች እንኳ ለመስራት የማያስችል ተፈጥሮ እዳ የሚሆንበት ሁኔታ ወደ ሀብት እንዴት እንቀይረዋለን የሚለው ነገር መታሰብ መቻል አለበት።